በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊን ይሰኛችሁ የልዑል እግዚአብሔር ቤተሰቦች፣ እናታችን የድንግል ማርያም የአስራት የአደራ ልጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም ላችኋለሁ። አሜን የልዑል እግዚአብሔር ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም። የከበረ እና የተመሰገነ ይሁን። አትለይም እና እናት እናታችን ቤዛዊ ተፉሎ ላርታ አምላክ ቤታችን ስሟ የከበረ እና የተመሰገነ ይሁን። እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወራዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የመጥምቀ መለኮት የቅዱስ ዮሐንስን መልክ ማንበብ ጀምራለሁ። በስመ እግዚአብሔር የአምልኮት ፍጎ ሀቂ ለህሊና በሚያቃጥል በእሳታዊ እግዚአብሔር ስም ድንግ ጥበቡ በምትፈውስ በሁለቱ ወገን ድንግል በምትሆን አምላክን በወለደች በድንግል ማርያም ስም ጽልመታ በሳን የምታስወግድ የብርሃን መቅረጽ ቅዱስ ዮሐንስ ወይ ቸርነትን ለመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየር ሰማይ ላይ በልዕልና ጎልቶ ይሰማል። ቅዱስ ዮሐንስ ወይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርት ስብከትን በሰዎች ላይ የኃጢአትን ይሸክምን እንዲያስወግድ ከእኔ ከአገልጋይህም ላይ የሚያሰቃየኝ ጽኑ የኃጢአት ክምር አስወግድልኝ። ሰላም ለጽንሰትህ ቅዱስ ዮሐንስ ወይ ያለ ኃጢአትና ያለ ርኩሰት በቅዱስ ሕግ ለተፈጸመ ጽንሰትህ በወርሐ ሰኔ በሰላሳኛው ቀን ለሚከበር ልደትህ ሰላምታ ይገባል። የሰማይ ደመናታ ዘዘን ስልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ወይ በልቤ ውስጥ ተሰብስበው በአንድነት ወደ የተከማቹበት ህዋሳቶች የጥበብ እንጀራ ሰማያዊ መናዝ ንብልኝ በመወለድ ሰው ሁሉ ደስ ይለዋልና ተብሎ ተነግሮልሃልና እኔ ወዳጅህ በቅዱስና በቅድስና የጸነሰች እናትን ቅድስት ኤልሳቤጥን አባት ቅዱስ ዘካርያስን በፍቅር አስባቸዋለሁ። መስከረም 26 ቀን ዕለት ጽንሰት ሰኔ ሰላሳ ዕለት ልደት በመሆናቸው እኒህን እለታትን በደስታ አዘክራቸዋለሁ። ሰላም ለዝክረ ስምከ ቅዱስ ዮሐንስ ወይ፣ ጸጋና ሞገስም በተመላ በቅዱስ ገብርኤል አንድ ቤት ለተመሰገነ ለስም አጠራረ ሰላምታ ይገባ። ስለ ክፉ መሪል ሐኬት ይችን ከንቱ ዓለም የናክነህና እጅግ የበዘ የኔን በደልና ስጋ ለባሹ ቱራን አበሳ ሁሉ ትደመስስ ዘንድ ቅዱስ ጸሎቱ ወደ ሰማይ ትውጣ። ጸጋና ግርማ ሞገስም በተጎናፀፈ በቅዱስ ገብርኤል ብስራት የተጸነስክ ቅዱስ ዮሐንስ ወይ፣ የኃጢአት ደሞዝ ነውና እኔ ባሪያ በአጢአታ ስሬ እንዳልሞት አስበኝ። ሰላም ለእስርት ርዕስ ከቅዱስ ዮሐንስ ወይ ምስጋና ለሚገባው ለራስ ጸጉና እንደ ሞፈር እንጨት ለተቆረጠ ራስ ሰላምታ ይገባል። የመጥቅና የአብቄ የመጀመሪያ ርዕሰ ዓውደ ዓመት ቅዱስ ዮሐንስ ወይ ቅዱሳን መላእክት ሀዘንተኛ መዊ ሰውን የሚያስደስት ጥዑም የጽርቅ ዜና መብል ከጥዑም የጽርቅ መጠጥ ጋራ እኔን ህሙማን በሽተኛ አገልጋይን ይፈውሰኝ። ቅዱስ ዮሐንስ ወይ መስከረም አንድ ቀን የዓመታት የአውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምኩበት በመሆኑ ይህን የአውድ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህን በእርጉም ሄሮድስ ተቆርጦ ያረፈበት መስከረም ሁለት ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብር ስለሆነ የምጽናና እኔ አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽከ ቅዱስ ዮሐንስ ወይ እንዲህ አምላክ እንዲህ ኢሎሄ ለሚያስደለድል ብሩህ ፀዳል ፊትህና ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ተክል መዓዛ የሆንክ ነህና ጸዳል እስኪደንቅ ድረስ ውበቱ ለዘላለመው የሆነ ፊትህ ሞገሳዊ ቅላት በፊቴ ላይ ይበዛ ዘንድ ይለምናአለው። የገነት ተክል ሽቶ ቅዱስ ዮሐንስ ወይ እኔ ባሪያ የዚህ ከንቱ ዓለም መዓዛው አላስደሰተኝምና አንተ በምትኖርበት የጽርቅ መዓዛ ሽቶ ባለበት ገነት ውስጥ እንዲኖር ለምንልኝ። ሰላም ለአይንቲ ከቅዱስ ዮሐንስ ወይ ብሩሃት ለሆኑ ሁለቱ አይኖች እና በአንድነት ላሉ ሁለቱ ጆሮች ሰላምታ ይገባል። ትጉህ ሊቀ መላእክት ቅዱስ ራጉኤል ጻዲቅ ዮምን መለኮትን ሊያጠምቁ ቢወዱና ቢተጉም የባሕርይ አምላክ ነዳዴ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ራጉኤል በትጋቱ ጻድቅ ኢዮብም ለማጥመቅ የታደርክ ቅዱስ ዮሐንስ ወይ እኔን አገልጋይ በማየ ንስሐ ታረይ ዘንድ ለምንሃለሁ። ሰላም ለመላእክት ከቅዱስ ዮሐንስ ወይ በምድረ በዳ የንስሐ ትምህርት ስብከን እያስተማርክ ሳለ በፀሐይ ሀሩር ለተወለጉ ጉንጮች፣ መንታ ለሆኑ አፍንጮች ሰላምታ ይገባል። ለዋ የተባለ ሽቱ አይነት ስም ያለህና እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክት ልብ ሆናና የሰውን ሕሊና በሐሴት ይመራል። በዮርዳኖስ በረሃ ስለ ሃይማኖት የተከራከር ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት የጸና ዘንድ እርዳኝ። ሰላም ለከናፍርህ ከቅዱስ ዮሐንስ ሆይ የፍጥሯን ከንቱ ሐሳብ ለለወጡ ከናፍሮችህ የበደል ምግብን ላልቀመሰ አፍህ ሰላምታ ይገባል። ወርቅን የምታስነቅንቁ ባሕርይ ነህ፣ በሁለቱ ወገን በሥጋ በሐሳብም ድንግል የምትሆን መቤታችን ቅድስት ድንግል ማርያም አምላክን ጸንሳ አለ በጎበኞቻችሁ ጊዜ በእናትህ ማህፀን ሁነህ ለልጇ ለባህሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገርክ። አበሳን ያልቀመስክ ቅዱስ ዮሐንስ ወይ ድንግል ማርያም ጌታን በማህፀኗ ተሸክማ ከእናትህ ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደሰገርክ እኔ ባሪያ ለፈጣሪ ዘወትር እሰግድ ዘንድ እንዲተጋ ርዳኝ። ሰላም ለአስናኒከ ቅዱስ ዮሐንስ ወይ ሳቅ ስላቅን ላልለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃል ላልተናገረ አንደበት ሰላምታ ይገባል። ኃላፊ ወርቅን የናክ ወይ የክቡር በዓል የምስጋና እምቢልታ በተነፋ ጊዜ ነጎድጓዲን ያመጣል፣ መብረቅንም ያስቀጥላል። ቅዱስ ዮሐንስ ወይ በየወሩ በሁለተኛው ወይም በሶስተኛው በዓል ብቻ ሳይሆን ዘወትር ቅዱስ ዮሐንስ፣ ቅዱስ ዮሐንስ እንዲልህ ዘወትር በእኔ በአገልጋይ ላይ ፍቅርህን አሳድርብኝ። ሰላም ለቃልህ ቅዱስ ዮሐንስ ወይ አነጋገሩ ለአማረ ለተወደደ ቃልህ እሳተ ለሀቡ ለሕሙማን ፈውስ በመስጠት ለሚያስደስት እስትንፋስህ ሰላምታ ይገባል። የእግዚአብሔር ባለሟልነህና የቃል ኪዳነ ወርቅ ለድሃ መዝገቡ ለነፍስ ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታ የምታጎናዘፍ ቅዱስ ዮሐንስ ወይ እኔ ባሪያ በሀብ ለኃጢአት ታስሬ እንዲያልሞት በቃል ኪዳነ በከበረው እስትንፋስህ ያደረብኝን ጽኑ ህመም እፍ ብለ ሰውነቴን ትፈውስ ዘንድ እማጸንህ አለው። ሰላም ለጉርኤ ከቅዱስ ዮሐንስ ወይ ጥዑም ቃልህ ለሚፈስበት ጉሮሮ ዳግመኛም በምስጋና ማተብ ለተሸለመ አንገት ሰላምታ ይገባል። የወይነ ጋዲ ፍሬ ቅዱስ ዮሐንስ ወይ የአመፃ ንጉስ ሄሮርስ አንገት ግን ባስቆረጠ ጊዜ ወላጅ አባት ቅዱስ ዘካርያስ ምንኛ አዝኗል። በአየር ላይ እየተዘዋወረ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ወይ የዚህ ዓለም ሮሮ ከንቱ እንደሆነ አምኜ እንዲከተለ ለእኔው ለወዳጅ ወደ ፈጣሪ የምበርበት ክንፍ ፀጋ በልቤ ውስጥ ፍጠርልኝ ሰላም ለመታከፍት ከ ቅዱስ ዮሐንስ ወይ የዚህን ዓለም ኃላፊ የደስታ ቀን በለጠ ትከሻዎችና የግመል ፀጉር ልብሱ ላደረገ ጀርባ ሰላምታ ይገባ የተስፋ የበረከት ድንግል ቅዱስ ዮሐንስ ወይ ከባይሪ አብ ከአባቱ ከባይሪ ህይወቱ ከመንፈስ ቅዱስ ጋር የነበር የሚኖር ኢየሱስ ክርስቶስን የአንተ ክብር በነገራቸው ጊዜ ቅዱስ ያዕቆብ ተደሰተ፣ ኬፋ የተባለ ቅዱስ ጴጥሮስን በሐሴት ተመላ። የመንግስተ ሰማያትን መዝገብ የተባልክ ቅዱስ ዮሐንስ ወይ እኔ ከቤተሰቦቼ ጋር በቅዱስና ህይወት ተምር በመንግስተ ሰማያት ዘንድ መንፈሳ ህይወትን እያሰብኩ ለምን አለው። ሰላም ለእንግዲያ ከቅዱስ ዮሐንስ ወይ የጸጋ አዝመራ ነዶዎችን ላቀፉ ደረትና እንደ ትከሻ ለሚያምር አዝነህ እቅፍህ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ወይ ከአምላክ ተሰጥቶህ ቅዱስ ያዕቆብ ከጻፈው አምላክ ከሰጠ ቃል ኪዳን አንዱ ከሚጎል ሰማይና ምድር ቢያልፍ ይቀላል። የጸጋ የበረከት ነዱ የምትሰጥ ቅዱስ ዮሐንስ ወይ ከኔ ከአገልጋይ የጌታዬ አምላኬ የኢየሱስ ክርስቶስ የማርያም ጸጋው እንዳይለየይ በጸሎት በአማላጅነትህ እርዳኝ። ሰላም ለአዳዊ ከቅዱስ ዮሐንስ ወይ የኃጢአት አዘቅት ላልቆፈሩ እጆቼና በአምላክ ራስ ላይ ለረበበ ሰላምታ ይገባል። ይገዛል ዘንድ አውሬ ሰይጣን በስልጣነ ፀጋ የምታስር ሞገስን የተመላነ አቤቱ የጥበበኛ ሰው ምሳሌ ይሆን ዘንድ ንጹህ ህሊና፣ ዕቅል ልቦና በጸሎትህ አድለኝ። በተሰጠ ስልጣን አራዊትን የምታስር ቅዱስ ዮሐንስ ወይ በዚህ ዘመን የሰው ልጅ ሀኬት ከአራዊት ባህሪ ብሷል። የሰው ልጆች ሁሉ ከሀኬት ከክፋት ከተንኮል ይርቁ ዘንድ መልካም ልቦና እንድትሰጣቸውን ያገልጋይህ እለምንህ አለው። ሰላም ለኩርናከ ቅዱስ ዮሐንስ ወይ እንደ ሌላው ቅዱስ አካል ለተዋቡ ክቡራት ክንዶች ሰላምታ ይገባል። የሚያስደንቅ አምላክን ድምፅ አዘውትረህ የምትሰማ የእግዚአብሔር መልእክተኛ ነህ። የደስተኛ መልእክተኞች ክብርህን ቸርነት በየክፍሉ ከአንተ ዘንድ ታዘው ወዴን ይምጡልኝ? የእግዚአብሔር ጎደን አጥረቁ አዘጋጅ ብለ በምድረ በዳ አስተማር ቅዱስ ዮሐንስ ወይ እኔ ባሪያከ ዮርዳኖስ በሚፈልቅ ማይ አይምሮ ሰውነቴን ታጥብ ዘንድ ይለምናለሁ። ሰላም ለርእስከ ከቅዱስ ዮሐንስ ወይ፣ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅ በዮርዳኖስ ውሃ ያጠምቁ ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስ ለዲያሰሱ እጆች ሰላምታ ይገባል። ከህሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝ። በመንፈስ የሚያነጻይ ዘንድ ወደ መምህር ወደ ኢያሱ ጸልይ ይልኝ መለኮት ንዲያሰሱ ቅዱስ ዮሐንስ ወይ ሰዎችን ለመርዳት የተፈጠርክና የኔን የወዳጅን ሕማም በፈውስ ረዴት እንድትዳሰኝ ለምን አለው። ሰላም ለአጽፋ ረዴ ከቅዱስ ዮሐንስ ወይ እንደ ዳር ጫማ ስፍራ ጫማ በሚገኙ ጥፍሮችና የደስታ ምንጣፍ ለማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከብ የምትቀዝፍ ጠቢብ ሃይማኖት ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እየተናገረው ሱራፌ የተባለ መልአክ እንኳን በሰማይ በክብር አይተካከለውም። ቅዱስ የእግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ወይ በእኔና በቤተሰብ ላይ የሃይማኖት ፋናን እያበራ ለመንግስተ ሰማይ አታበቃ ዘንድ ይማጸንሃለሁ። ሰላም ለከርስ ከቅዱስ ዮሐንስ ወይ ስርዓትና ህግን ለመረጠ ሆዴና ከበቀልና ከክፋት ለራቀ ልብ ሰላምታ ይገባል። እንዴኖ ተረፋ አቦ ተብለህ የምትጠራ ንጹህ የአረጋውያን አቦ ምትክ መጥምቀ መለኮት ቅዱስ ዮሐንስ ወይ ብዙ የስቃይ የመከራ ወንዞችን በሸንነት ሞልተው ቢፈሱ እንኳ ከእኔ ከወዳጅ ዘንድ የፍቅር ንሳት ፈጽሞ ሊያጠፉት አይችሉም። ከቂም ከበቀል፣ ከኃጢአት የነጻህ ቅዱስ ዮሐንስ ወይ ባልንጀራህ እንደ ራስህ አድርገህ ውደ ጠላትን ማፍቅር በተባለ ህግ እግዚአብሔር መሰረት እግዚአብሔር ፍቅር መሆኑን የምረዳው ይህን ፈጽሜ ስገኝ ነውና እኔ ፍጥሯን የሆንኩ የሰው ልጆችን ሁሉ እንዲወድ በፍቅር ጎዳና ምራኝ። ሰላም ለኩሊያቲከ ቅዱስ ዮሐንስ ወይ፣ ከአምላክ ልቦና ጋር ለሚስመማ ኩላሊትና ሳይቅ በዘበዝ በጸጥታ ለሚኖር ህሊና ሰላምታ ይገባል። ይባል ዓለም የናከ ንጹሕ ግብር መጥምቀ መለኮት ቅዱስ ዮሐንስ ወይ፣ በተጋሎ የስቃይ ህማም አንተን የሚመስለው የሰማይታት ሹም ተርቢኖስ የተባለ የመንፈስ ወንድምህ ሊቀ ሰማይ ታት ቅዱስ ጊዮርጊስ ብቻ ነው። መጥምቀ መለኮት ቅዱስ ዮሐንስ ወይ ከወዳጅ ከሊቀ ሰማያት ከቅዱስ ጊዮርጊስ ጋር እኔን በቅድስት ተዋሕዶ እምነቴ እንዲጸና በአማላጅነታችሁ ትረዱኝ ዘንድ እማጸናለሁ። ሰላም ለአማውቲ ከቅዱስ ዮሐንስ ወይ የስጋ መሸፈኛ ለጋረደው ለነዋይ ውስጥህና እግዚአብሔር ለእጁ ለሰራው ወንጀት ሰላምታ ይገባል። ጥበብና አእምሮን የተመላህ ነህና ፍጹም የተዋበ የድንጋይ ህንፃ ቤቶችን ንቀበዱር በገዳም የምንኖር ጋር እንደምን አላደከመም። ጥበብና አእምሮን የተመላ ቅዱስ ዮሐንስ ወይ የጥበብ መጀመሪያ እግዚአብሔር መፍራት ነው እንደተባለ እኔም አገልጋይ እግዚአብሔርን በመፍራት እኖር ዘንድ በአማራጅነት እርዳኝ። ሰላም ለህብረተከ ቅዱስ ዮሐንስ ወይ? የዘላለም አምላክ የኢየሱስ ክርስቶስን ግብር ጥበብ የሚያመሰግን ህብረትህ የማስተዋል ትጥቅ እንደታጠቀ ወገብ ሰላምታ ይገባል። በሃይማኖት ለእነ ቅዱስ ቂርቆስ ወገናቸው የሆንክ የእግዚአብሔር ባለሟል ቅዱስ ዮሐንስ ወይ? በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታስ እንኳ በዳግሞት ፈጽሞ ይድናል። የሃይማኖት ዝናር የታጠቅ ቅዱስ ዮሐንስ ወይ፣ በባህሪ ነፍሳቸውን አንተን የሚመስሉ እና ቅዱስ ቂርቆስ ስለ ሃይማኖት ብለው ባለፉበት የመከራ ፍኖት እግር ሳልፈራዘንቼ እንዲጓዘን የልጅን የሃይማኖት ዝናርን አስታጥቀኝ። ሰላም ለእንቆ ያዝከ ቅዱስ ዮሐንስ ወይ በተወደደው የምስጋና ቃሉ ማይሌት ለከበሩ ጭኖች፣ ዳግመኛ ጽኑዓን ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ወይ የአምላክ የኢየሱስ ክርስቶስ ምስጋና ከጧት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋዴ በሌለበት ልቦና ፈጣሪን ለማመስገን የተመረጥክናልና ለእኔ ለአገልጋይ ፈጣሪን ለማመስገን እችል ዘንድ አዲስ ልቦና በአማራጭነት ትፈጥርልኝ ዘንድ ይለምንሃለሁ። ሰላም ላጋርከ ከቅዱስ ዮሐንስ ወይ በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ሳያቋርጡ በመመላለስ ለጸኑ ተረገዞችህ ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ነፋስ ነህና የአንተን ነገር ማሰብ ህሊናዬን ማረከው። የፍቅር እሳትን ልቤን እንደሰም አቀለጠው። በተሰጠ የጸጋ አምላክነት ስልጣን የኃጢአትን በደል እንዲታጠፋልኝ ያንተን ፍቅር በውስጤ ሳወጣ ሳወር በፍቅር ሳነቻ እንዲኖር ቅዱስ ዮሐንስ ወይ ኃጢአትን ከእኔ ከወዳጅ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ሰላም ለመካሄድ ከቅዱስ ዮሐንስ ወይ ዘወትር በትጋት ለሚቆሙ ለጽኑ የእግር መረገጫና የአእዋመ ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባህሪ አምላክ የኢየሱስ ክርስቶስ መልእክተኛ ቅዱስ ዮሐንስ ወይ ለአንተ በተሰጠው የእውነት ቃል ኪዳን ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃ በሁለት ሳንቲም ምጽዋት መንግስተ ሰማያትን የምታሰጥነህና እኔ ወዳጄ የጌታን ቃል በመፈጸም የመንግስተ ሰማያት ወራሽ እንዲሆን አብቃኝ። ሰላም ለአጽፋረ እግርከ ከቅዱስ ዮሐንስ ሆይ፣ ጽድራት ለሆኑ ለእግር ጥፎች፣ ለተዋፈ ጽኑ ቁመትህ አቋቋምህ እልል እያልኩ የምስጋና ሰላምታ ቀርብልሃለሁ። እስም ጸጋ ሞገስን የተሰጠ የክርስቶስ መከራ መስቀል የተሸከምኩ ቅዱስ ዮሐንስ ወይ ወፈነደ እሳት የሚሰኘ የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተ ነህ። በክርስቶስ እንደም የከበረ መከራ መስቀልን የተሸከመ ቅዱስ ዮሐንስ ወይ ወዳጅ በዚህ ዓለም ሳለው በሃይማኖት የጸና ዘንድ እርዳታህ እንዳይለየኝ ሊቀ መላእክት ቅዱስ ቁራኤልም ከኔ ሳይለይ በክንፈረ ዲየቱ እንዲጠብቀኝ እለምንሃለሁ። ሰላም ለመልክከ ቅዱስ ዮሐንስ ወይ በጣፋጭ ምስጋና በጥዑም ዝማሬ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅድስ ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዲያ እንቁ ይልቅ የከበርክ መጥምቀ መለኮት ወይ ምድራፏን ከፍተ የዋጠቻቸው እኩያን የቆሬ ልጆች ወዲ ያሉበት ጠላቶችን አውርዳቸው። በንጽህና ከወርቅ ከንቁ ይልቅ የጠራነህና ፍጹም በሆነ እምነት ፈጣሪን የተማፀን አንተንም በአማራጅነት አምኖ ያመነ ጠላቶች ሁሉ እንደ ጭስ በነው ይጠፋሉና፣ የእኔም የወዳጅ ጠላቶች ከእኔና ከቤተሰብ የርቁ ዘንድ የማስተዋልን ፍቅርን፣ መልካም የሰላም ልቦና እንዲያገኙም ማፀና አለው። ሰላም ለበዲነ ስጋ ከቅዱስ ዮሐንስ ወይ በንጹሕ ግንዘተ ስጋ ለተገነዘ ለቅዱስ በዲነ ስጋ ዲያግሙኛም የሰማይ የብርሃን ከዋክብት እየጥን ለተሸለመ መቃብሮች ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ነህ። ይህን ያንተን የመልክህን ስም የሚነቅ የሚያቃልል ፍጡር በሰውና በመላእክት ፊት ተለይቶ የተወገዘ ይሁን። የቅድስና ፍሬ ማዕዛ ያፈራ ቅዱስ ዮሐንስ ወይ የንጽህና ሰላማዊ ፍሬ መገብ ዘንድ የምናገረውን ሁሉ በሰዎች ዘንድ ደስ እንዲያሰኝ የምለምነውን ሁሉ እንዲፈጸምልኝ የሥራ የትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔ የአንተ ወዳጅ የአማራጅነትን ጸጋ አማጸን አለሁ። ስብሐት ለከ ቅዱስ ዮሐንስ ወይየ እያንዳንዱን የመልክህን ስም እየጠራው በመቁጠር እነሆ ልዩ የምስጋና እጅ መንሻ 28 ጊዜ ለመልክ አካል ሁሉ አቀረብኩልን። መጥምቀ መለኮት ቅዱስ ዮሐንስ ወይየ የወንጌል ጉባኤ መለከት ከሚሆን ከወዳጅ ከቅዱስ በርቶሎሚዎስ ጋር ሁነን የሁላችን ጌታ የባሕርይ አምላክ ኢየሱስ ክርስቶስን በወንጌላዊ ታውድ ምህረት ጸሪቀ መበለት እንደተቀበለ ሁሉ የኔንም ይህን ያቀረብኩልን ልመና ተቀበለኝ። በተሰጠ ቃል ኪዳን በክቡር በአማላጅነት ልመና በቅዱስ ማየ ጸበልህ የገላይን ቁስል የምትጠግን የህሊናይን ሕመም የሰውነቴን ውስጣዊ ደዌ የምትፈውስ ቅዱስ ዮሐንስ ወይ የነፍሴን ቁስል በቃል ኪዳን ፈውሰህ እኔ ባሪያን ለመንግሥተ ሰማያት አብቃኝ፣ አሜን። አቤቱ የሠራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ በሚቀርበው የቅዱስ ዮሐንስ የአማላጅነት ልመና እንዲህን ዘንድ እኔ አገልጋይ የቅዱስ ዮሐንስ ስም በምስጋና ጠራ ዘንድ ፈቃድ ይህ ርቱዕ አንደበት ስለሰጠኝ አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱን እንሰግድልሃለን፣ እንዴበት ሁሉ ለአንተ ይገዛል። የአማልክት አምላክ፣ የጌቶች ጌታ፣ የነግስታት ንጉስ አንተነ፣ የስጋ የነፍስን ፈጣሪ አንተነ። እናንተስ በምጸልዩበት ጊዜ እንዲብላችሁ ጸልዩ ብሎ ቅዱስ ልጅ እንዲያስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖር ስም ይቀደስ።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 ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን።